አልቆልህ ነበር ን ነፍስህን ወደ ሰባተኛው ሰማይ ታልኮልህ ነበር። እረ ስታይል እረ የፎቱ ስታይል የቀረ ደግ ነው። ስማ በቂ በገታ ነው። እሺ ሰው የምትሰራቸው ኮንቴንቶች የምር የምር እኔ በጣም ይገርመኛል አንዳንድ ጊዜ በቃ እንደዚህ ሬንዱ ነው አውሮ ቪዲዮ ለመስራት ነው፣ ግን የሚሰራቸው ኮንቴንቶች ግን እንደዚህ ፎቶ የሚነሳ ሰው አለ የሱ አካውንት ውስጥ ገብታችሁ ብታየው

አዎ፣ አይቻልም እንጂ ቢሆንማ ደስ ይለኝ ነበር። ፈታችን እንደ ይቻላል እኮ ጎረቤታችን ያለችው የእጁሉ ሚስት እሷ እኮ ማለት ነው። አረላልያ የተመታ ልጅ ልጅ እኮ ምንም አጠፋ? ምሳ ነው እንደዚህ የሆነ ነገር እንደዚህ ሆድ ትልቅ ከሆነ ልጅ የምትሸከምበት ከሆነ ከኋላ በኩልም እንደዚህ ወጣ ያለ ምናምን ከሆነ ልጅ ነው። ልጁ ምን አጠፋ? አንዳንዴ ቤታችሁ ስንመጣ ወይ ቤታችሁ እንግዲያ ሲመጣ የመጣ ሰውዬ ሊወጣ ሲል ቡና ላፍላ ሰው ያምጣ። መጀመሪያ ከቅድሙ ምን እየሰራ ነው? እንዴት ይጠየቃል? ሀበሻን ቡና ላፍላ፣ ወይ አንዳንድ ምግብ ትበላለህ? ዝም ብለሽ ስል ምን መጀመሪያ ሹካኔ እኮ እንደምን መሰለች ቁጭ ብሎ ያወራና በቃ ያዋራሉ። አብሮ አውርቶ አውርቶ አውርቶ በቃ ያሰው ተነሱ፣ በቃ በሉ አልሂድ ምናምን ሲሉ ቡና ላፍላሎት እንደ ምናም ምላም። ቆይ ለነገሩ አሁን ቡና ተወዷል። ቡና አንድ ሺ አንድ መቶ አንድ ሺ ለመቶ ምናምን እየደረሰ ነው። ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ተመራቂ ተማሪዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ በአክብሮት እጠይቃለሁ። የኛ ግን እኮ በእርግጥ ከሌላ ከችሎታ ጋር ምናምን የሚገናኝ ነገር ሳይሆን ይሄ በቃ ሰው ፊት ለፊት ቆሞ ከማውራት የኮንፊደንስ ማለት ነው። አሁን በዛ ያለ ሰው ቁጭ ብሎ ቴብ ወንበር ላይ ቁጭ ብሎ ምናምን የሆነ አዳራሽ ውስጥ አንተ መድረክ ላይ ወጥተህ ያንን ሰዎችን እያየህ፣ ሁሉም ሰው እያዩ ማውራት ይሄ የሆነ ከኮንፊደንስ ከልምድም አንጻርም ይመስለኛል እንጂ ሌላ ነገር አንዳንድ ሰዎች የሆነ ከዩኒቨርሲቲ ጋር ያያይዞ ንቆራ ሲነቆሩ ምናምን ስላየው ይሄን ቪዲዮ ስሙኝማ ባለትዳር መሆን ማለት ነው ብዙ ጥቅሞች ሊኖሩት ይችላሉ። በጣም ብዙ ጥቅም፣ ማለት የዚኛው ግን ይለያል። የብሬ ነው ምላ የዚኛው ይለያል። ብርጭቆ ተሰብሮብኛል፣ እያውም የወይን ብርጭቆ፣ የወይን ብርጭቆ ተሰብሮብኛል። ግን ምንም ችግር የለውም፣ ማለት ምንም ችግር የለውም። የት ልጥፋ፣ ምን ይሻለኛል፣ ምነግራት ምናምን ይሄ ራሴ ላጥፋ፣ እንደ ምንድን ነው የማረገው ምናምን የሚል ጭንቀት የለው። በቃ ተሰበረ ተሰበረ፣ በቃ ተሰብሯል፣ ይጣላል፣ አለቀ። ኦ ኤም ጂ ማለት ደስ ሲል። አይ ማርያምን፣ እየተጀደርኩ አይደለም። ግን እያንዳንድ ታውቂያታለሽ፣ የሆነ ሲኒ ስትሰበር እንዴት እንደሚጨንቅ ማለት። አሁን ግን ኖርማል ነው፣ ማንም የሚቆጣሽ የለም። በቃ ከተሰበረም ተስቤ ታባቱ ብቸኛ ማንም ሰው ያልባንንበትን አንቺ በብዙ ምርምር ያገኘሽው በብዙ ጥናትና ምርምር አድርገሽ ማለት ነው። ስስታሙ አባትህ ለአቅመ ውርስ መድረስህን ሲያት ከተወለደ ጀምሮ ለአቅመ አዳም ከደረሰ ጊዜ ጀምሮ ወራሽ ላይ

በቃ ብዙ ግቡነት ተፍታቱ። እንኳን ዘንቦብሽ ድሮም ጤዛ ነሽ እንዳይባሉ እንኳን ለራስ አልፈልግም ብለህ ትተህ መሄድ አይደለም፣ እነሱ ራሱ ጫንቋቸዋል። እንዴት ነው ውርሳችንን የሚወርሱ ገራሚ አጠባበስ። እንዴት የኔ ቆንጆ፣ በጣም አፈቅራት አለ፣ ወዳታለሁ አልኩሽ። ኧረ በናትሽ በናትሽ፣ የኔ ቆንጆ፣ አንቺ ትችያለሽ። እንደምን ብለሽ አጣምሽኝ፣ በናትሽ። የሆነ ነገር እፈልጋለሽ? ምኑ ብትሆን ነው ወይ

ሰፈራችን ነው መግቢያችን ላይ ማለፊያ ያጥተናል ነው አሸዋ እግዚአብሔርን ማለፍ የለንም ቤት በኩል እንደምናልፍ አናውቅም አክተቁዲ እየሄድን ነው እግዚአብሔር በሰላም ያስገባል እግዚአብሔርን መሀል መንገድ ላይ የሚሄጃል እሳት ቢነሳስ ወይኔ ኢየሱስ ጌታ ነው ትያለሽ ባይሉ ከመውደቅ በፊት ላጥፋው። ቆይ፣ ምን ያድርግ? ቆይ ለመፍረድም እኮ ያስቸግራል። አሁን አዲስ ቤት እየሰሩ ምናምን ከሆነ ለምን መንገድ ላይ ደፋ ምናምን? አሁን አዲስ የተረፋ እውነቱን ለማውራም አዲስ የተደፋ ሆኖ አሁን የቆየ ምናምን ቢሆን እንዴት እስካሁን ያስቀምጣሉ መንገድ ዘግቶ ምናምን ይባላል። ታዲያ ይሄ ሰው ቤት እየሰራ ቤት በኩል ይድፋ? የት ይድፋ? ቆይ ኪስ ውስጥ ጨምሮ ወደ ግቢ እንትን ይበል? የት ያድርጉ? ሀይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጣ ውስጥ ተወትፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነህ ነው? እንደዚህ አይደረግም። እንዲህ ዞሮ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳትል። ኧረ እኔ ሁለተኛ ላወጣላትም። ዛሬ ደግሞ ምን ሆንክ? ዛሬ የሚያችልሽ በጥፊ መታችኝ። ለምን? ጉርዷ ቂጣ ውስጥ ሲገባባት ጓደኛ ያወጣላት ካሬ፣ አንተን ለምን መታችን? እሱን እንዳመታው ብዬ መልሼ ስወት ነው። አሪፍ ነው መልሰ ስወጥፍ ስወጥፍ ጥሩ ነው። ጥሩ ላይ እኮ ነው ያለኸው። ሂሳብ 730 ብር ምንድነው ምፈልገው ማለት እና ቤት አይደላሽ ቤት፣ ጭራሽ የታክሲ ክፍያ አረጉት። እሺ፣ አንዳንድ ጊዜ ይሄ ጭንቅላታችን እንዴት እናርገው? ወይ ጭንቅላታችን እንዴት በቃ ሌላ ነገር እንዳያስቡ እንዴት እናርገው? ድሮ ቶሎ በይ እንጂ ትዳር፣ እስካሁን ምን ስትሰሪ ነበር? ዋት ትዳር፣ ድሮ እንደዚህ ነበር። ግን ጫማ ታዲያ ድሮ ነበረች እንዴ? እሱ ጫማ፣ ኦኬ፣ ቆዳ ጫማ። ከዘራውን ወደ ጎን ያርጉት። ጋሽ ደግሞ ኮፊያውን ቢያወልቁ ታሪፍ ነው። ምግብ ሲበሉ የድሮ ሰው ኮፊያውን አውልቆ ነው የሚበላው። ማኩስ ታታር ትጠላለህ? ምን ትጨምርላዎት? ይበቃል። ከፍ አድርጊ ከፍ አድርጊ። ወተይ ከፍ አድርጉት። ወደ ዘይሽ ምን እንደ

አንተ ስልኳን ትጠቀማለች። ሁለቱም ተጋኗል፣ ሁለቱም ተጋኗል። እንደዚህ አይደል? ኧረ እኛ ወንዶች ግን በጣም ነው የምናሳዝነው። ምነው ማለት አሁን አንዳንዱ ወንዶች አሉ አብራቸው ላለች ሴት ስልክ ገዝተው ሰጥቷት በዛው እነሱ በሰጧት ስልክ ብሎክ አድርጋቸው እየለመና ያሉ ብዙ ወንዶች አሉ። ማለት አንደኛ ስትሰጡ አንዴ ሰው ምረጡ ወንዶች። ሁለተኛ ደሞ ሴቶች ቢያንስ የሆነ አለ አይደለ፣ በሌላ ስልክ ገብታችሁ አትሊስት ብሎክ አድርጉ ያን ስልክ። እንዴ ምን ነው ሌቦች። አይ ሌቦች አልኩት ደሞ ሁሉንም ሴቶች አይደሉም ማለት ሳይሆን፣ አለ አይደለ፣ እንደዚህ የሚያደርጉ ሴቶች አሉ። እነዛን ሴቶች ነው ሌቦች ያልኩት። አታቀሳስብም። ስነ ስርዓት እንደዚህ አይነት ነገር ነው። አይመቸኝ በቃ፣ እንደዚህ አይመቸውም እሱ። አታነጋውም። ስለዚህ አታቀሳስብም እሱ አላለም። ፉንቃ ፍቅር ምን ይደረግ። ቆይ ፍቅር ነው፣ ስልክ ገዝተህ ትሰጣለህ፣ በአንተ ስልክ ብሎክ ትደረጋለህ፣ በአንተ ስልክ ሌላ ሰው ይጀነጀናል፣ በአንተ ስልክ ገዝተህ በሰጠኸው ስልክ

ቆርቆሮ እያየ እዴት ነው የት ሀገር ነው ይባላል፣ የማይባል ጥያቄ ለምን ትጠይቃለህ? ይሄ ልጅ ግን የምር በጣም እየተመቸኝ ነው የሚሰራቸው ኮንቴንቶች። ግን የምር ይመቸው፣ በጣም ምርጥ ልጅ ነው።